ከዛ በኋላ ኤፍሬም ምን አለ፣ ሁሉም ነገር ይቀራል አንቺ ካልመሰለሽ። አዎ እኔ ካልመሰለኝ ሊቀር ይችላል ብላ መለሰችለት ለኤፍሬም ማለት ነው። ኤፍሬም ጽፎላት ኮሜንት ላይ ቤተሰብ ኦ ቤተሰብ፣ ሀይሚ በጠዋቱ ተይዋ፣ ይቅርታው ካልተመቸሽ ተይዋ የሚል ሙዚቃ አድርጋ እንግዲህ በጠዋቱ በሽራናለች ማለት ነው። ይሄ ነገር ምን አልጣመኝም ቤተሰብ ምንም የሚጥም ነገር የለውም ተይዋ ይቅርታ ካልተቀበልች ተይዋ የሆነ በቃ ሁሌ ሰው ምን ለማመጥ አይቻለም ይቀር ከሆነ ይቆራል የሚቀጥል ነገር ከሆነ ይቀጥላል የማይቀጥል ነገር ከሆነ ይቀራል ይተዋል ብላ እንትን ብላለች ማነው ዘፈኑ ላይ በቃ የሆነ ስታይሏ ሁሉ እናት የንዴት የምናምን ነው በቃ ካያችሁት ማለት ነው። እና ከዛ በኋላ ኤፍሬም ምናለ ሁሉም ነገር ይቀራል፣ አንቺ ካልመሰለችሽ አለ። አዎ እኔ ካልመሰለኝ ሊቀር ይችላል ብላ መለሰችለት፣ ለኤፍሬም ማለት ነው። ኤፍሬም ጽፎላት ኮሜንት ላይ ቤተሰብዬ፣ ኧረ ሃይሚዬ ምና ነው በእናታችሁ እንዴ? ብሩኬ ቅርታ አላደረግላትም እንዴ? ትላንትና እንግዲህ ቅርታ አድርጎ ሻንጧን ይዞላት ነው ሄደው። እንግዲህ ብሩኬ እልኸኛ ነው ቤተሰብ፣ እልህ ነው እንግዲህ እንደዚህ የሚያደርገው። ወይ እልህ ተያይዞ ነው ማለት ነው። በቃ አሁንም አልታረቁ ማለት ነው ቤተሰብ። አሁንም አልታረቁም። በቃ እልህ ላይ ናቸው ቤተሰብ። እኔ እኮ ይሄ እልህት እንደሚያደርሳቸው ነው ግራ የሚገባኝ። እንዲ ሙዚቃውን ብትሰሙ ቤተሰብ፣ እንዴት እንደበቃ እንዴት እንደበቃ ተውኝ። በቃ ደግሞ ቆንጆ ቆንጆ ቆንጆ ብታይዋት፣ የለበሰችው ልብስ፣ ጸጉ አያያዟ የሆነ በቃ ሞዴል ታውቃላችሁ፣ የቱርኮስ ሞዴል ቱርኮቹ እንድ ፊልም ይሰሩት ቆንጆ ቆንጆ ልክ እነሱ መስላ ነው የሰራችሁ ቪዲዮን ቤተሰብ ስታምር ብሩኬን ለማስቀና ነው መሰለኝ እንደዚህ ያደረገችው፣ ውዶቼ ብሩኬ በቃ ማበዱ ነው ዘንድሮ። ዘንድሮ ጨርቆን ጥሎ ማበዱ ነው ብሩኬ። ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ፣ ብሩኬ ማበዱ ነው ዘንድሮ። ታሳብዷለች። ረ ስታምር ቤተሰብ፣ እግዚአብሔርን ነው ምላችሁ። ደሞ ወይ ሙዚቃ፣ ወይ ሙዚቃ፣ ወይ ሙዚቃ፣ ወይ ወንድሜ ብሩኬ፣ ወይ ወንድሜ ብሩኬ። እንዲህ ቀረው ይቅራ። ይቅርታይም ካልመሰለ ተዋዋ እኮ ነው ቤተሰብ እንዴ ይሄ እንዴት እንደዚህ ይደረጋል? አሁን ደሞ ምን ምን ምን ሊያመጡብን አሁን ደግሞ በቃ እኛ እሺ የሙስሊሞች ጾም እያለቀ ነው፣ ሶስት ቀን የቀረው። አረ ተውኛ፣ ደግሞ የክርስቲያን ጾም አለ። ተው ተረጋጉ፣ ትንሽ እንኳን ጾም ይፈታና እንደፈለጋችሁ ምግብ እየበላን እንችሏለን። ግን አሁን ሰማን እንችላለን። እናንተ ጸብ ምን እያየን እናንተ እንትን ስትሉ እንዴ፣ እናንተ አረ ሃይሚዬ አልተቻለችም። ዱባይ ሄዳ ከመጣች ጀምሮ እናትዬ በቃ ቃጭ ነው በቃ ኔቨር ጊቭ አፕ ብላለች። ኔቨር ጊቭ አፕ መስማዬ ጥጥ ነው በቃ ብላለች። እናንተ እልህ እልህ ነው። እኔ እኮ እልህ ምላጭ አስወጣን የሚባለው ነገር እንደሆነ ነው፣ ቤተሰብ። እኔ አሁን ይሄ እልህ ማርያምን ነው የምላችሁ፣ ይሄ እልህ ሌላ ቦታ ላይ ሊያደርሳቸው ይችላል። አሁን ይሄ ሙዚቃ ብሩኬ እንኳን ኮሜንት አልሰጠበትም፣ ሪፖስት አላደረገም። ሌላ ጊዜ እኮ ሰላም ሲሆኑ ሪፖስት ያደርጋል፣ ኮሜንት ያደርጋል፣ የሆነ የሚያስቅ ነገር። ዛሬ ኮሜንት አላደረገም፣ ሪፖስት አላደረግላትም በቃ። ድፍን ድፍን ያለ ነገር ነው እና ኤፍሬም ብቻ ነው ኮሜንት ያደርጉ። ለኤፍሬምም አደገኛ መስሎ የመለሰች ልክ እንደነገርኳችሁ ማለት ነው። እንግዲህ ሙዚቃውን ሰምታችኋል። እንግዲህ ሰምታችኋል ብዬ እርግጠኛ ሆናለሁ። እና በጠዋቱ ምንድን ነው እንደዚህ ማለት ሃይሚዬ ምንድን ነው እንዴ? እኛ ሰላማችሁን ነው የምንፈልገው። እኛ ሰላም ነው የምንፈልገው። የእናንተ ጸብ አንፈልግም ደግሞ አንድ አንድ ልጆች ደግሞ አፋችሁ የምትከፍቱ ልጆች እባካችሁ ተዉ። ምንድነ ከቢኒያም ጋር የሆኑ ነገር አላት። ከቢኒያም ጋር እያወራ ለ በቦክስ አይናችሁ ማለት ነበር። እንደዚያ አይነት ልጆችን ከቢኒያም ጋር ምንድን ምን ደዛ ወረኛ ሁላ ከቢኒያም ጋር የሆኑ ነገር ጀምራ ነው እያወራች ነው። እንኳን አወራች ካወራችም፣ ወረኛ ሁላ። አንዳንድ ዩቱበሮች አሉ ዝም ብሎ የሚቀደዱ ከመሬት ተነሱ ስለ ሀይኒ የሆነ በቃ እንዲታይላት መስሚያ አጥጥ ነው። እሷ መስሚያ አጥጥ ነው። ብሩኬ ላይ ነው ልቦ ያለው። እናንተ አላወቃችሁም፣ ብሩኬን በጣም ነው የምትወዱ ከሚገባው በላይ ህይወቷን ትሰጠዋለች ለብሩኬ። ግን የዛሬ ሙዚቃ ተይዋ ተይዋ የቀረው ይቅራ፣ ተይዋ ተይዋ የቀረው ይቅራ። ይቅርታውስ ባይ ባይ ይቅርታውንስ ባትቀበለው ሳ እናንተ፣ ረኔ ግራ ገብቶኛል። እነዚህ ልጆቻ ቤትን ምን ይሻለኛል? እንደው ተመከሩ፣ እኛን መክራለን። እዚህ ጋር ቤተሰብ ይመክራል ወንድም ይመክራል። እነዚህ ልጆች ሊያሳብዱ ነው፣ ቤተሰብ ሊያሳብዱ ነው። እኔ እኔ ምን ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ቤተሰብ ዋት ሀፕን ዋት ሀፕን ይላል እንግሊዝ፣ የውጭዎች ሰዎች ዋት ሀፕን ሀፕን ማድረግ ፈልገው ነው ሀፕን። ዋት ሀፕን ማለት ምን ማለት ነው ግን ቤተሰብ ስትርጉሙልኝ። እና ውዶቼ በጣም እኔ እንጃ። እኔ የሃይሚና የብሩኬ ነገር እኔ እጅግ በጣም ልቤን እየነካን ያለው እንግዲህ፣ ዛሬ በሰላም ይምጡልን ነው ብሎነት። እኔ በጣም እኔ እየፈራሁ ነው። እነዚህ ልጆች ምን እኔ እንጃ ምን እንዳሰቡ አላውቅም። በቃ ያስፈራን ነገሩ ሁሉ። እንግዲህ እግዚአብሔር ከነሱ ጋር ይሁን ነው ቤተሰብ። ምንም ላደቃ አልችልም። ይሁን እየመከረን ነው። ምንም ይሰሙን አልቻሉ። እንግዲህ ዛሬ ደግሞ አስደንብሮ ነው የሚመጡት። በቃ ለማንኛውም ቻሉት። ሰብስክራይብ አድርጉ፣ ላይክ አድርጉ። ቻው